ቢሾፍቱ ከተማ ወረዳ ቤተ ክነት ዋና ስራ አስኪያጅ ክቡራን ከፍተኛ የቢሾፍቱ የመንግስት ባለስልጣናት ክቡር አቶ ተኩ ሰንበቱ፣ ክቡር አቶ ፍሬው እንዲሁም በቢሾፍቱ ከተማ ከህፃንነታችን ጀምሮ በምክራቸው የምናውቃቸው ክቡር አባታችን አባገዳ በየነ ሰንበቱ፣ የዕለቱ የመስቀል ተረኛ አዘጋጅ ደብር የደብረ መጽሔት ቅድስት ኪዳነ ምሕረት አስተዳዳሪ ቆሞስ አባ መዝገበ ስላሴ፣ የቢሾፍቱ ከተማ አድባራትና ገዳማት አስተዳዳሪዎች እግዚአብሔር ወዶና ፈቅዶ በእድሜያችሁ ላይ ይቺን ዕለት ጨምሮ የ2018ን በዓለ መስቀል በጤና በደስታ ሆናችሁ እንድታከብሩ እግዚአብሔር የፈቀደላችሁ አይሁን ለምቀኝነት የማያርፉ አምላካቸውን የሰቀሉ መስቀሉን ደግሞ ቀበሩ። ፈኖ ወፍታኬኛ አዋለኒ ቱረን። እውነት ለጊዜው ቢቀበርም ተቀብሮትን አይቀርም። ዛሬ መስከረም ዐሥራ ስድስት ቅድስት ቤተ ክርስቲያን ሁል ጊዜ የመስቀል ፍለጋው የተጀመረበት ደመራ እሮ መስቀል ፍለጋ የተጀመረበትን ዕለት ስናስብ የእውነት ፍለጋ ነው የምንመለከተው። ይቺ ቅድስት እሌኒ ታሪኳ የሚያሳዝንም የሚያስደስትም። እናቶች ከቅድስት እሌኒ ብዙ የምንማርባት ተርቢኖስ የሚባል ባል ነበራት። አብረው እየኖሩ ለንግድ ስራ ይተርቢኖስ የሚባለው ወደ ሌላ ሀገር ሄደ። በኋላ ብዙ ዓመት ሰርቶ ሲመለስ መንገድ ላይ ቁማር ተጀመረ። ምን ተጀመረ አልኳችሁ? አላችሁ? የእግዚአብሔር ልጆች፣ ቁማር ነጋዴዎቹ ብዙ ዓመት ለፍተው የመጡት ቁማር ጀመሩ። ምን ነበረ ሚስቶቻችን ሌላ ለምደው ብሎ ሲያነሱ፣ ተርቢሎስ ለሚስቱ መሰከረ። ይቺ የተባረከች ሚስት ቅድስት ሌኒ ናት። አይ በእርሷ ሰኔ የምጠራጠረው ነገር የለኝም። እርሷ ታማኝ ናት። እስከ ዕለተ ቦቷ ታምና ምትጠብቀኝ ናት እንጂ ሄደ ብላ ዞር ምትል አይደለችም። የእግዚአብሔር ልጆች ስለ ቤታችሁ ገመና አታውሩ፣ ፈተና ይበዛባቸዋል። ደጋርተኒ ዋዬ ጅሩ ኬሰኒ ህንዱበትና ቆርማኒስንት ባህር አተ መልካም ነው ስትሉ መልካምነታቸውን የማይወዱ ሰይጣን የሚያነሳሳቸው ሰዎች አሉና። ስለሚስቱ መልካምነት ሲናገር እኔ ሄጄ ከእርሷ ጋር ተላምጄ አንተን ትታ ማሩ ይሄ ነው የሠራሁትን ሁሉ ሰጣለሁ። ከወጀቅ ሁንዱ ማዩ ሲፍኬና ሄደ ሞከረ፣ ሊያናግራት ፈለገ። እርሷ ግን የተባረከች ለትዳሯ የታመነች ናትና ልታናግረው እንኳን ፈቃደኛ አልነበረችም። ይህን ጊዜ በሰራተኛዋ በኩል ተንኮል ሠራ። ጠራትና እባክሽ የፈለግሽውን ያህል እሰጥሻለሁ። ወርቁን ሁሉ እሰጥሻለሁና አንድ ነገር አድርጊልኝ። ቅድስት ዕሌኒ ከኔ ጋር እንደሆነች ባሏን እንደከዳች የሚያሳይ ነገር ስጭኝ። ተስማሙ። ለጊዜው ቀብድ ሰጣትና ገብታ ነጋዴው መጡ የምስረገጡ መጡ አልነጋዴዎች የሚል ዜና ከተወራ በኋላ ወደ እርሷ ወደ ንግሥት ሌኒ ቀርባ እንድትዘጋጅ በክብር ባሏን እንድትቀበል ሰውነቷን እንድትታጠብ ልብሷን እንድትቀይር እየመከረች በጎ መስላ ሰውነቷን ለመታጠብ ልብስ ስታወልቅ ሁለቱ ብቻ የሚያውቁት ተርፒዶስና ብቻ የሚያውቁትን የአንገት ሀብል ወርቁን ይዛ ለዚህ ሰውዬ ቁማር ይዞ የመጣው ለሱ ትሰጣለች። ይህን ጊዜ ወደ ተርቢኖስ ሄዶ ወደ ሌኒ ባል ሄዶ ዝም ብለነ በባለ በሚስት የተመካኸው ዝም ብለነ የመሰከር ክላት ይሄው ለምዳኝ ወዳኝ፣ ይሄው ሀብሉን እዤ መጣው። እውነት አይመስልም ጉጓን ፈካቱ ይውላተን ጊዜ የሰራውን ሁሉ ሰንጣት ሰጣትና ሰጣውና ለሰውዬው ወደ ቤቱ መጣ፣ አዝኖ ተከዞ መጣ። በኋላ ምኖና አላለችው ሀብቴን ንብረቴን ተዘረፍ ታዲያ ግድ የለም እግዚአብሔር ውሃበ እግዚአብሔር ሰጠ፣ ወእግዚአብሔር ነሳ። እግዚአብሔር ወሰደ፣ እግዚአብሔር ሰጠ። መስጠቱም መውሰዱም የእርሱ ነው። አትተክዝ አለችው። እርሱ ግን በልቡ ምን አሰበ? ሊለያት ጥሏት ሊሄድ አስቦ ነበርና ሲወጣ ተከተለችው። ቅድስት እሌኒ ተከተለችው፣ በችግርም ጊዜ ከባሏ ላለመለየት የወሰነች የተባረከች ቅድስት እሌኒ ተከተለችው። በመንገድ ይህን ጉዳይ ነገራት። አልታመንሽም፣ እኔ ሲወጣ ሲወርድ፣ አንቺ ግን አልታመንሽም፣ እንዲህ የሆነሻል፣ እንዲህ አድርገሻል። ምልክቱ ደግሞ ይሄ ነው አላት። አላቸው የእግዚአብሔር ልጆች እንዲ ነው አላት። እግዚአብሔር ያውቃል እንዲ አይነት ነገር አላደረግኩም። ዋንቤቡ ቀቡ ሲመዔ ጋቱሬ ዋንብራ ነንሸኪን ጀት አላመናትም። በኋላ በእንጨት ሳጥን አድርጎ በማይሰምጥ አድርጎ ስራሽ ያውቃሽ ብሎ ይለቃታል። እውነት ነው። ስራ ያወጣል። ለጊዜው አይመስልም እንጂ እግዚአብሔር ስንታመን፣ የመታመን አምላክ ነውና ይከልላል። አንስቶ በባህር አስኬዶ እንደ ባህራ እንደ ሙሴ በባህር ያልተዋቸው ቅድስት ዕሌኒን ወደ ሌላ ሀገር ሲወስዳት፣ ቅድስት ዕሌኒ በዛ ስፍራ ሌላ ንጉሥ አገኛት ሌላ ንጉሥ አገኛትና ሲያያት የምታምር ውበት ያላት፣ ግርማ ሞገስ ያላት፣ ጸጋ እግዚአብሔር ያደረባት ናትና ሊያገባት ፈቀደ፣ አገባት። በዚህም ጊዜ ከዚህ ከንጉሡ ማን ተወለደ? ቆንስታንጢኖስ ተወለደ። ቆስተንጢኖስ ሲወለድ ይህ እግዚአብሔርን የማያውቅ ሰው ነበርና ንጉሡ፣ ልጄ ክርስቲያን ቢሆንልኝ ልጄ እግዚአብሔርን ቢያውቅልኝ መስቀልህን እፈልጋለው፣ የተረሳውን የተቃለውን መስቀልህን እፈልጋለው፣ የፈረሰችውን እስራኤልንም እገነባታለው ብላ ቃል ገብታ ነበርና ክርስቲያን ሆነላ። ልጇ ኮንስታንቲኖስ በሦስተኛው መቶ ክፍለ ዘመን ማለት ነው። ክርስቲያን መሆኑ ብቻ አይደለም። ነገሰ። እግዚአብሔር አነገሰው። ልጆቻችሁ ክርስቲያን እንዲሆኑ ተሳሉ። እውነተኛ ክርስቲያን እንዲሆኑ ተሳሎ እግዚአብሔር ያነግስላችኋል! ይህን ጊዜ ሰራዊት ይዛ ወደ ኢየሩሳሌም ሄዳለች። አብያተ ክርስቲያኑን አሳንጻለች። መስቀሉን ማግኘት ግን ከባድ ነበረ። ለምንድን መስቀሉ ያልተገኘው ለሶስት መቶ ዓመታት ያህል ቆሻሻ ሲደፋለት ነበረ። በአዋጅ ቆሻሻ እዛ ላይ ያልተደፋ እየተቀጣ፣ የቆሻሻው ነገር ተራ ሆኖ ነበረና ጋረ ተዋቱ ዋንቱሬ አኩን መበት ገሩ ማንተኤ መጨረሻ ላይ ምንድን ነው የሆነው? አረጋውያን ሰብስባ ነገሩን ንገሩን የጌታዬ የት ነው የጌታዬ መስቀል ያለው ብላ ጠይቃለች። ከአረጋውያኑ መካከል ቲራኮስ የሚባል አንድ አረጋዊ እዚያ ተራራ ላይ ሲባል ሰብቻለው። ስለዚህ ዕጣን አጭሺና ዕጣሉ ያመለክታል የሚል በመንፈስ ቅዱስ በመረዳት ነግሯታል። ይሄን ጊዜ ደመራ ተደመረ። የደመራው ታሪክ እንዲህ ነው። ህዝቡ ሁሉ እንጨት እንዲያመጣ አንድ ላይ እንዲሰበስብ ተሰበሰበና አሁን ከፊት ለፊታችን እንደምናየው ተለኮሰ ጭሱ ወደ መስቀሉን ለማውጣት መስከረም 16 በዛሬው ዕለት ደመራው የተሰበሰበበት ነው። ጭሱ ያመለከተበት ነው። መስከረም 17 ነገ ቁፋሮ የተጀመረበት ነው። መጋቢት 10 ላይ መስቀሉ የተገኘበት ነው። መጋቢት 10 ሶስት መስቀሎች ነበሩና የፈያታዊ ዘይማን የፈያታዊ የጸጋምና የጌታችን የኢየሱስ ክርስቶስ መስቀሎች ነበሩና፣ እነዚህ መስቀል ለመለየት ደግሞ ሙታንን የሚያስነሳው እውራንን የሚያበራው አንካሶችን የሚያድነው መስቀል ተለይቶ ታወቀ። ይህ መስቀል የኢየሱስ ክርስቶስ መስቀል ነበረ። ይህ መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰበት ነበረ። ይህ መስቀል እኛ የዳንበት ዲያብሎስ የተዋረደበት የታሰረበት ነበረ።